ዛሬ የምንማረው ክፍል የእግዚአብሔር እጅ በሚል ሀሳብ ነው። የእግዚአብሔር እጅ ማለት ብዙ ጊዜ መጽሐፍ ቅዱስ ውስጥ ተገልጿል። የእግዚአብሔር እጅ ማለት ግን አንዳንድ ሰዎች እጅ የሚጠብቁ ሰዎች አሉ። እጅ የሆነ እጅ፣ አንዳንድ ጊዜ ጌታኛ ሊያስረዳን፣ ፊግራቲቭ ወይም ትክክለኛ በሆነ መንገድ ያናግረናል። እግዚአብሔር አንዳንድ ጊዜ በምን ያሳየናል? በምስል መልክ ያሳየናል። ይሄ ምስላዊ ከሳች ራዕይ ምን ይባላል? ስፔክታኩላር ቪዥን ወይም ከሳቻዊ ድራማቲክ ፖለቲካዊ የሆነ ምስላዊ የሆነ ራዕይ ይባላል። ለምሳሌ እግዚአብሔር በእጅ ሊያሳየን ይችላል። እግዚአብሔር ግን መንፈስ ነው። በእውነትና በመንፈስ ምን ይላል ይመለካል። ዮሐንስ 4 24 ላይ እግዚአብሔር መንፈስ ከሆነ እግዚአብሔር ምን የለው? እጅ የለው። ስፒሪቹዋል ቢንግ ነው እሱ። ሌላ ዶክትሪን ነው ሌላ ጊዜ እናወራለን። ስፒሪቹዋል ቢንግ ነው። እግዚአብሔር መንፈሳዊ አካል አለው፣ ግን የሚታይ የሚዳሰስ እጅ የለው። ፊዚካል የሆነ እጅ የለው። ግን እጅ የሚለው ምን ማለት ፈልገው ነው ሲባል እጅ የሚለው ሀሳብ የእርሱን ሀይ ኃይል ለማመልከት ሁለተኛው የእሱ መለኮታዊ ምሪት ማለት ነው። የእሱ ዲቫይን ጋይዳንስ ነቢያቶቹን ብዙ ጊዜ ሕዝቅኤልን ስንመለከት ዳንኤልን ስንመለከት፣ ራእይ ላይ ደግሞ ዮሐንስ 1 17 ላይ የሆነች እጅ መጥ አፌን ዳሰሰችኝ። እጅ የሚያመለክተው የእግዚአብሔርን መለኮታዊ ምሪት ራእይ። ከነካቻቸው ያቺ እጅ በኋላ ምን ይሆናል? ራእይ ያያሉ፣ ቪዥን ይሰማሉ፣ ክብር ላይ ኢየሱስ ሲሆን፣ ሌላኛው ምንድን ነው እጅ የሚያሳየው ሲባል፣ እጅ ማለት የእግዚአብሔርን የፈጣሪነቱን ኃይል ለመግለጥ ይታያል። ሌላ ሱፐርናቹራል አትራንስ፣ አሁንም በድጋሜ መለኮታዊ የሆነ ምሪትን የምንቀበልበት ስፍራ ነው። እጅ ማለት የእግዚአብሔር ኃይል፣ የእግዚአብሔር መገለጥ፣ የእግዚአብሔር እግዚአብሔር የማዳን የምሪቱ የፈጣሪነቱ ማንነቱን የሚገልጥ በት ምሳሌያዊ ምልክት ነው ብለን አየን። ሌላኛው እጅ የሚለው ሀሳብ እግዚአብሔር ፈጣሪ ነው። ኢሳያስ 48 ቁጥር 13 እጄንም ምድርን መሰረተች። እጄ ምንን መሰረተች? ምድርን መሰረተች። ቀኝም ሰማያትን ዘርግታለች። በጠሯቸው ጊዜ በአንድነት ይቆማሉ። አያችሁ፣ የእግዚአብሔር እጅ ማለት የእሱ ፈጣሪ የሆነው ማንነቱ ማለት ነው። በሌላ ወይ ቆላሲያስ 1 16 አለማትን በማን ፈጠረ ይላል? በልጁ የሚታዩትም የማይታዩትም ሁሉ በእርሱ ምን ብለዋል? ተፈጥረዋል። ክብር ለኢየሱስ ይሁን። እስቲ እግዚአብሔር በሉ። የኔን ነገር ምን ይለዋል? ይፈጥረዋል። ግሎሪ ዞን ውስጥ አንዱ ክሪኤቲቭ ሚራክል የሚባል አለ። ተአምራታዊ ፈውሶች አሉ። አንዳንድ ጊዜ አንዳንድ ኦርጋን የሌላቸው ሰዎች አሉ። አይናቸው የጠፋ፣ ጡታቸው የተቆረጠ ሰዎች፣ በካንሰር ውስጥ የሚሰቃዩ ሰዎች፣ የእግዚአብሔር ተአምራታዊ ኃይል ይመጣና ክሪኤቲቭ ሚራክል ይባላል። አዲስ ምን ይሆነላቸዋል? ጡት ይበቅልላቸዋል። አዲስ አይን ይበቅልላቸዋል። ራአሜን በሉስ። እኔ ዛሬ እንዲህ ብዬ ጸልያለው፣ እግዚአብሔር ሆይ በሚመጡት ሰዎች ላይ የአንተ ክርኤቲቭ ማንነት በህይወት ላቸው ላይ ይገለጥ። ራአሜን ክርኤቲቭ ነገርን የመፍጠር ኃይል ያለው በእግዚአብሔር እጅ ላይ ነው ሉክ መዝሙር 95 ቁጥር 45 ላይ እግዚአብሔር ህዝቡን አይጥላቸውም የምድርን ዳርቻዎች በእጁ ውስጥ ናቸው የተራሮች ከፍታዎች የእርሱ ናቸው ባህር የእርሱ ናት የእርሱም አደረጋት የብሱም የእጁ ስራዎች ናቸው የእግዚአብሔር እጅ ማለት ነገርን የሚፈጥር የእግዚአብሔር ማንነት ማለት ነው ሌላኛው መዝሙር 102 ቁጥር 25 አቤቱ አንተ ከጥንት ጀምረህ ከጥንት ምድርን መሰረትክ ሰማያት የእጆችህ ስራዎች ናቸው ረ አሜን በሉስ። ሰማያትን የፈጠረ የእግዚአብሔር እጅ ዛሬ ቤትሽን ይፈጥራል፣ ኑሮሽን ይፈጥራል፣ ነገርሽን ይፈጥራል። ሰማያትን የሚፈጥረው ያ እጅ ክርስቶስ ኢየሱስ፣ ትናንትና ዛሬ እስከ ለዘላለም ያው የሆነ የእግዚአብሔር እጅ በኢየሱስ ላይ የነበረ አለማትን የፈጠረ ህይወትን የፈጠረ ትንፋስን የፈጠረ የሚታዩትን የፈጠረ የማይታዩትን የፈጠረ ያ ፈጣሪ ያ የክርስቶስ እጅ ዛሬ ባንቺ ቤት ይመጣል፣ ዛሬ ባንተ ቤት ይመጣል። እግዚአብሔር ሁለትም ሶስት ውስጥም በስሜ ብትሰባሰቡ እኔ በዛ እገኛለሁ ያለ ጌታ ዛሬ ቤትሽን የሚፈጥር ኑሮሽን የሚፈጥር አገልግሎትሽን የሚፈጥር ዘመ ነገሮችሽን የሌለውን ነገር ሁሉ የሚፈጥር እግዚአብሔር እጅ ይመጣል። አሜን። ሉክ አብርሃምም ነው የሚለው፣ የሌለውን እንዳለ የሞተውን በህይወት በሚጠራ በእግዚአብሔር አመነ። አብርሃም ያመነው ይችን እጅ ነው። ዛሬ የአብርሃም አምላክ እግዚአብሔር የእምነታቸውን ፍሬ እያያችሁ ምሰሏቸው ተብሎ እንደተጻፈ ዛሬ የአብርሃም አምላክ በኢየሱስ ስም አዳዲስ ኦርጋኖች ለህይወታችሁ ይሰጣችሁ። ኩላሊት አዲስ ይምጣላችሁ በኢየሱስ ስም። በቴሌቪዥን ላይ ለምታዩ ሰዎች እናገራለሁ ያደረገ ሰዎች አዳዲስ ኦርጋኖች፣ አዳዲስ ኪድኒዎች፣ አዳዲስ ሳምባ፣ አዳዲስ ልብ፣ አዳዲስ ማዕፀን በማንኛውም አይነት ሁኔታ የምትማመሙ ሰዎች ዛሬ በኢየሱስም ፈጣሪ የሆነ የእግዚአብሔር እጅ ቤታችሁ ላይ መጣ። አሜን። አሜናችሁም ወይ? ይገርመኝ ቃል ኢሳያስ 45 ቁጥር 11 ላይ እንደዚህ ይላል። የእስራኤል ቅዱስ ሰሪውም እግዚአብሔር እንዲህ ይላል። ስለሚመጣው ነገር ጠይቁኝ። ስለሚመጣው ስለሚመጣው ነገር በህይወትሽ ስለሚመጣው ነገር በኑሮ ስለሚመጣው የሚመጣው ነገር ጠይቁኝ፣ ስለ ልጆቼና ስለ እጄ ስራዎች እዘዙኝ። ስለ እጆቼ ስራዎች ምን በሉኝ። ዛሬ በኢየሱስ ስም እጅ ይታዘዝላቸኋል፣ የእግዚአብሔር እጅ። ስለ እጆቼ ስራዎች እዘዙኝ። ትልቁ እግዚአብሔር ማን ያለው እስቲ፣ እግዚአብሔርን አዘዋለሁ ብሎ። እግዚአብሔርን አዘዋለሁ ስለ ኑሮዬ በሉስ። እግዚአብሔርን አዘዋለሁ ስለ ህይወቴ በሉ፣ ስለ ልጆቼ፣ ስለ አገልግሎቴ። ማን አለ? ራሱ እግዚአብሔር እዘዙኝ አለ። ራሜ ሽተት ትምህርት ይላል አንዳንዱ ሰው እኛ ከቃል ውጭ አልወጣንም። እዘዙኝ አለ። ዛሬ አንድ ነገር ይሆናል። በተለያየ አይነት ህመም ስላላችሁ ሰዎች እግዚአብሔር ሆይ ብሉት፣ አዛሃለሁ ብሉት። ስለሚያመኝ ነገር፣ በህይወቴ ስለማልፍበት ነገር፣ ስለምሰጋበት ነገር አዛሃለሁ። እግዚአብሔር ሆይ ነገሬን ፈውስ፣ እግዚአብሔር ሆይ ህይወቴን አስተካክል፣ ዘመኔን ቀየር። ራሜን እንደዚህ ይላል፤ እኔ ምድርን ሰርቻለሁ ሰውንም በእርሷ ላይ ፈጥሬአለሁ። እኔ በእጄ ሰማያትን ዘርግቻለሁ፣ ሰራዊታቸውን ሰውን ሁሉ ምን አርጋለሁ? አዝዣለሁ። ዛሬ አንድ ነገር ይሆናል። ይሄ ጌታ ወደ ቤትሽ ይመጣል። ይሄ እጅ ይመጣል። ሰማያትን የፈጠረ ጌታ እዘዙኝ ብሏል። ዛሬ እግዚአብሔር ይታዘዝልሃል፣ እጁን ይልክልሃል። ቤትሽ ላይ እጁ ላይ ይመጣልሃል። ነገርህን የሚፈጥር የእግዚአብሔር እጅ ይመጣል። እመኑኝ፣ ክሪኤቲቭ ሚራክል ከህይወታችሁ ላይ ታያላችሁ። ክሪኤቲቭ የሆነ በኢየሱስ ስም ታገኛላችሁ፣ በረከት ያገኛችኋል። ለምን እጁ በዚህ አለና። ሁለተኛ እግዚአብሔር እጅ ምንድን ነው ሲባል የእግዚአብሔር እጅ ማለት የእግዚአብሔር ኃይል ማለት ነው። ራሜን። ለዛ ነው መዝሙር 89 ቁጥር 14 ላይ ክንድህ ከኃይልህ ጋር ነውና ክንድህ በል። ክንድ ታውቃላችሁ፣ ክንድ አለ፣ የህፃን ልጅ ክንድ አለ፣ ስፖርት የማይሰራ ክንድ አለ። ብዙ አመት ሙሉ ጂም ሂዶ ስፖርት የሰራ ሰው አለ ክንዱ። ለዛ ነው ልጆች የእግዚአብሔር ስጦታዎች ናቸው፣ በብርቱ እጅ እንደተያዙ ፍላጻዎች ናቸው ይላል። ለዛ ነው እጅህ የበረታች ቀኝህም ከፍ ከፍ ያለች ናት። ዛሬ አንድ ነገር ነው የምንጠራው። ኑሮዬ፣ ህይወቴ፣ ካንሰር ምናምን ለምትሉ ሰዎች አንድ ነገር አለ። እጁ ክንዱ ከኃይል ጋር የሆነች ራሜን፣ ቀኙ በኃይል ከፍ ከፍ ያለች የእግዚአብሔር እጅ ዛሬ ለአንቺ ይመጣል። ናቡከደነጾር የሚባለው ንጉስ፣ ዳንኤል መጽሐፍ ላይ በዘመኑ መጨረሻ ላይ ናቡከደነጾር አንድ ነገር አደረገ። እኔ እንደ እግዚአብሔር ነኝ ብሎ ፕራይድ አደረገ። ከዛ እግዚአብሔር አሳልፎ ሰጠው። ምን ያደርግ እንደ በሬ ሰባት ዓመት ምን በላ ሳር በላ ጥፍሮቹ እንደ ንስር ጥፍር ሆነ ጸጉሮቹ በላዩ ላይ ጠል እረሰረሰ ሰውነቱ ዝናብ ረሰረሰ ይላል ከዛ በኋላ ግን ወደ አእምሮው ተመለሰ እግዚአብሔር ሁሉን ቻይ ነው ብሎ ዘመናት በላይ ላይ ምን ይሉበት ይለፉበት ይህ እርግማን በኢየሱስም ከኛ ላይ ይነሳ አንዳንድ እርግማን አለ ዘመናት በላይህ ላይ ይለፉብህ የሚባል እርግማን አለ በቃ ምንም ሳሰራ አስር ዓመት ቁጭ ብለ ጫቤት ዘመንህን ጨርሰ ስትነቃ ነገሮች ሂደዋል። አንዳንዱ ነገር ዘመናት በላይህ ላይ እንዳያልፉባችሁ ዛሬ ይህንን እርግማን አነሳውላችሁ በጊዜያችሁ ላይ የተነገረ እርግማን ሁሉ ይነሳላችሁ እግዚአብሔር በጊዜያችሁ ኃይልን ይስጣችሁ እግዚአብሔር ያለምልማችሁ በነገር ሁሉ እግዚአብሔር ይጎብኛችሁ ዳንኤል አራት ላይ እንዲህ አለ ቁጥር ሰላሳ አራት ላይ ዘመኑም ከተፈጸመ በኋላ እኔ ናቡከደነጾር አይኔን ወደ ሰማይ አነሳው ያሳዝነኛል ሰው ከእግዚአብሔር ጋር ሲታገል መጨረሻ ላይ እንደዚህ ነው የሚሆነው አእምሮውም ተመለሰለት ልዑልንም ባረከ ለዘላለም የሚኖረውንም አመሰገነ አከበርኩት። ግዛቱም የዘላለም ግዛት ነው፣ መንግስቱም የልጅ ልጅ ነው። በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ። በሰማያት ሰራዊት በምድር ላይ የሚኖሩትም በመካከል እንደ ፈቃዱ ያደርጋል። እጁን የሚከለክላት ወይም ምን ታደርጋለህ የሚለው የለም። እጁን የሚከለክል የለም በሉ የእግዚአብሔር እጅ ማለት የእግዚአብሔር ኃይል ማለት ነው። እጁን የሚከለክል ገደብ ሰዎች ሊያመቆሙባችሁ ይችላሉ፣ ግን ይሄንን ነገር እግዚአብሔር ከልካዩን ሁሉ የማይቋቋመው ናቡከደነጾር ማለት እኮ ቀላል ሰው አይደለም። ዓለምን የገዛ ሰው፣ ብዙ ሺ ሰራዊት የነበረው ሰው ግን አለ እጁን የሚከለክላት የለም። ዛሬ የማትከለክለው እጅዋ ያቺ የእግዚአብሔር እጅ ወደ ቤትሽ ትምጣልህ፣ ወደ ሕይወትህ ይምጣልህ፣ ወደ ኑሮህ ይምጣልህ፣ ወደ ልጆች ይምጣልህ። በኢየሱስ ስም ይሄ እጅ ይገናኛቸው። አንድ ክፍል አለ፣ በጣም የሚወደው እምባቆም ሀባኮክ ነው የሚባለው። ክብሩ ሰማያትን ከድነዋል፣ ምስጋናው ምድርን ሞልቷል። የእግዚአብሔር ክብር የሚል ትምህርት አስተምር ያሉ፣ ዩቲዩብ ላይ ግቡና እዩት። የእግዚአብሔር ክብር የሚለው ነገር ሶስት ነገር ይይዛል። አንዱ ቪዚብል ማኒፌስቴሽን ኦፍ ዘ ፕሬዘንስ ኦፍ ጎድ፣ የሚታይ የሚዳሰስ የሚጨበጥ የእግዚአብሔር መገኘት ሁለተኛ ራሱ ፐርሰን ነው። ክብር ማለት ኢየሱስ ነው። የክብር አባት የጌታችን ኢየሱስ አምላክና አባት የጥበብና የእውቀት የመገለጥ መንፈስ ይሰጣችሁ ዘንድ እጸልያለሁ ይላል። ሰማያት ተከፈተ፣ እነሆ የእግዚአብሔር ክብር ከእግዚአብሔር ቀኝ ቁሞ አየሁት። የእግዚአብሔር ክብር ማለት ኢየሱስ ነው። ራሜን ብሉሽ የእግዚአብሔር ክብር ምንድን ነው? ሶስተኛው ነገር የእግዚአብሔር መልካምነት ተ ጉድነስ ኦፍ ጋድ ማለት ነው። የእግዚአብሔር መልካምነት ኢየሱስም በቃና ዘገሊላ ምን አደረገ? ክብሩንም ገለጠ። ሰማይ በክብር የተሞላ ነው። ምድር በምስጋና የተሞላ ነው። ዝቅ ይልና እንደዚህ አለ፣ ጸዳሉ እንደ ብርሃን ነገር ከእጁ ወጥቷል። ኃይሉን በዛ ተሰውሯል። ረ አሜን። እግዚአብሔር ሰው ቲቪ ጁ ሸዋ እኮ እንደዚህ ይላል። አንድ ስክሬት ልንገራችሁ፣ ይህንን ቃል መዲቴት አድርጋችሁ ሂሊንግ ሰርቪስ ላይ ግቡ። ኃይሉ ጨረር ከእጁ ይወጣል። ኃይሉ በዛ ምን ብሏል? ተሰውሯል። ዛሬ አንድ ነገር ልንገራችሁ። የእግዚአብሔር እጅ በእናንተ ላይ ይምጣ። የእግዚአብሔር እጅ በእናንተ ላይ ይምጣ። ኃይል አለ ማለት ነው። አንዳንድ ሰዎች አይታችኋቸው ትሆኑ እንደዚህ እንደዚህ ይላሉ የሚሉ ሰዎች አሉ። ይህ በመንፈስ ሊዲ የሆኑ ሰዎች ማለት ነው። ምንድነው አንተ የምታወዛውዘው? ሀይል ገብቶብኝ። በሀይል ውስጥ ደግሞ ጨረር ስለሚወጣ መናፍስ አለም ላይ ለመጀመሪያ ጊዜ መናፍስትን መለየት የለመድኩት መቀሌ እየተማርኩኝ፣ አንድ ሰውዬ እንዲህ እያለ ይዞራል ከተማው። እብድ ነው እንዲህ እያለ ነው የሚዞረው። ምንድን ነው ያል ሰውዬ? የከተማው ፕሪንሲፓል ዲመን እሱ ላይ ተቀምጧል። እንዲህ እያደረገ ነው እየዞረ የሚለ። ምን እየረጨ ነው? ሬ ፍላጻ እየረጨ ነው እስ ራሜን እናንተ ግን ብርሃን ነው የምረጩት። እናንተ ግን ሰላም ነው የምረጩት። እናንተ ግን የእግዚአብሔርን ነገር ነው መንፈስ ቅዱስ ያበራል። ይሄ ሰውዬ ፍላጻ ነው ቀስት ነው አለኝ። ከሰበይ ኢየሱስ ስም ስለው ወደቀ፣ አስፋልት ላይ ከእጅ ላይ የሚወጣ አለ። አንዳንድ ሰዎች ጉባኤ ላይ መጥተው በመንፈስ ሲቀጣጠሉ ለጉባኤው የሚረጩት የእግዚአብሔር ብርሃን አለ። ራሜን አንዳንድ ሰዎች ደግሞ ጉባኤ ላይ መጥተው አዚም ይዘው ይመጣሉ። ከተማውን ይዘው ዛሬ ሮንግ እጅ ዛሬ ይመታል። ክፉ እጅ ከህይወታቸው ይመታል። በሽታ የሚረጭ ድግምት የሚረጭ ሀርት የሚረጭ እርግማን የሚረጭ የአጋንንት ኃይል በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። እግዚአብሔር እጅ በሉ፣ ብርሃን ይሆናል በሉ፣ ኃይል ይሆናል በሉ። ብዙ ሰው ስለ እግዚአብሔር እጅ ሲያስብ ሲመጣባችሁ በህይወታችሁ ላይ መፍጠን ትጀምራላችሁ። ራሜን ብሉሽ ዛሬ ብዙ ሰዎች በቢዝነሳችሁ ላይ የሚመጣ እጅ አለ፣ በጤናችሁ ላይ የሚመጣ እጅ አለ። ዲሌ ያደረጋችሁ መንፈስ ይሰበራል። ድለ የሚያረጋችሁ መንፈስ ይሰበራል። አንደኛ ነገሥት 18 ቁጥር 46 ላይ የእግዚአብሔር ቃል እንዲህ ይላል፣ የእግዚአብሔር እጅ በኤልያስ ላይ ነበረች የማን እጅ? የእግዚአብሔር እጅ። በሉ በእኔ ላይ ነበረች። በሉ ራሜን እጅ በኤልያስ ላይ ነበረች። ወገቡንም አሸነፈጠ ወደ እስራኤል እስኪገባ ድረስ በአክዓብ ፊት ይሮጥ ነበረ። ዛሬ አንድ ነገር ይሆንላችሁ፣ እጅ ይምጣላችሁ። የሚያፈጥን እጅ፣ የሚያስሮጥ እጅ። እጅ ማለት የኃይል ምልክት ነው። በሰማያዊ ስፍራ በአብቀኝ ምን ብላችኋል? ተቀምጣችኋል። ከፊት ጋር ደስታን አጠገብከኝ በአብ ቀኝ የዘላለም ፍስሐ አለ ይላል። ቀኝ ማለት በአባት ቀኝ መቀመጥ አይደለም። ኢስ ፕላስመንት ኦፍ ኦቶሪቲ፣ ኢስ ፕላስመንት ኦፍ ፓወር። ዛሬ አንድ ሰው ኃይል ተቀብሎ ይወጣ መንፈስ አግኝቶ ትወጣለ። እመኑኝ፣ ዛሬ ከዚህ ኃይል ጋር ትገናኛላችሁ። ሉቃስ 5:17 አንድ ቀንም እያስተማረ ነበረ። በገሊላ ከይሁዳ መንደሮች ሁሉ ከኢየሩሳሌም መጥቶ የፈሪሳውያን የሕግ መምህር ይቀመጡ ነበር እርሱም እንዲፈውስ የጌታ ኃይል ሆነለት። እንዲፈውስ የጌታ ኃይል ሆነለት። እግዚአብሔር ኃይል በሉ፣ ሆኖልኛል በሉ። እርሱም እንዲፈውስ የጌታ ኃይል ሆነለት። the word of the power of the lord was present to heal them the power of god present to heal them የእግዚአብሔር ኃይል በእነሱ ጋር ነበረ። እኔ እርግጠኛ ነኝ ዛሬ። በሉስ እንድፈወስ ኃይል ሆኖልኛል በሉስ፣ እንድባረክ ኃይል ሆኖልኛል፣ ነገሬ እንድሰራ ኃይል ሆኖልኛል። እነሆ አንድ ሽባ በአልጋ ላይ ተሸክሞ መጡ! አግብተውም በፊቱ ሊያኖሩት ይሹ ነበረ። ሕዝቡ ብዛት እንግዴት እንዴት አድርገን እንዲገቡ ሲያስቃያቸው ወደ ሰገነቱ ወጡ፣ የጣራውን ጡብ አሳልፈው በመካከላቸው በኢየሱስ ፊት አደረጉ። እምነታቸውን አይቶ ኢየሱስ እኮ ያቺ ማርቆስ አምስት ላይ ያለችው ሴትዮ ኃይል ከእኔ ወጣ። የእግዚአብሔር እጅን ዛሬ የሚያስለቀቅ ሰው አንድ ነገር ነው የሚያስፈልገው እምነት እዛ ነው ያቺ ሴት የልብሱን ጨርቅ ብነካ እፈወሳለው እያለች በልቧ ትጠብቅ ነበር። የእግዚአብሔርን ፓወር የእግዚአብሔርን እጅ ማንቀሳቀስ የምችሉት በእምነት ነው። እስቲ ዛሬ አምናለሁ ብሎ የሚያምን ሰው ከኃይሉ ጋር ያቺ ሰው እኮ እንዲሁም እንግሊዝኛው ሺ ግሪው ነው የሚሉ ሳበችው። ዛሬ አንድ ሰው ኃይል አስለቅቆ ይምጣ። ኃይል አስለቀቀ ትሄዳለህ የእግዚአብሔር እጅ በሉ ለእኔ በሉ ነጻ አውጪ ነው የእግዚአብሔር እጅ ኃይል ነው የእግዚአብሔር እጅ ምንድነው ነው ነፃ አውጪ ነው የእግዚአብሔር እጅ ፈጣሪ ነው መዝሙር 35 ቁጥር 15 ላይ የእግዚአብሔር ቃል እንዲህ ይላል እርስቴ በእጅ ነውና ከጠላቶቼ እጅ ከሚያሳድዱኝ እጅ አድነኝ ቃስ 11 ቁጥር 20 እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆነ የእግዚአብሔር መንግስት ወደ እናንተ ደርሳለች እስቲ እግዚአብሔር እጅ በሉ ምን ታደርጋለች ነፃ ታወጣለች ወገኖች ነጻ የሚያወጣ የእግዚአብሔር እጅ አለ። የእግዚአብሔር ጣት አለ። ዘጻ 8 ቁጥር 19 ላይ ፈርዖንን እግዚአብሔር ጠንቋዮቹ የፈርዖን ጠንቋዮቹ በእግዚአብሔር ኃይልና በእግዚአብሔር እስራኤልን ለነጻ ለማውጣት ያደረገው ኖ ይላል ዚክፍል ላይ አሮን በትር ተዘረጋች፣ መሬቱን መታች ይላል። ከብቱንም እንስሳውንም ሰውን ሁሉ ወረረ ይላል። የፈርዖን ጠንቋዮች ይላል። የፈርዖን ጠንቋዮች ዛሬ አንድ ነገር ስለ እግዚአብሔር ደጋሚዎች፣ ጠንቋዮች አንቺ ላይ የሚሰራውን የእግዚአብሔር ከፍ ያደርጋሉ። በስምሽ አስደግመው ሂደው ሳይሆንላቸው ሲቀር ኦ እዚሽ ጋር ያለችው የእግዚአብሔር ጣት ናት ይሉሻ። የእግዚአብሔር እጅ በሉሽ በእኔ ላይ ነው ብሉሽ ይላችሁ። ጠንቋዮቹም ይህ የእግዚአብሔር ጣት ነው አሉ። ፈርዖንና ልብ ግን ጸና፣ እግዚአብሔር እንደተናገረው አልሰማቸውም። እግዚአብሔር እጅ በህይወታችሁ ሲመጣ ነገራችሁን ይቀይራል። እችስ አሉ የእግዚአብሔር ጣት ናት። ዛሬ አንድ ነገር ልንገራችሁ የእግዚአብሔር ጣት ናት የሚሉላችሁ ሰዎች ይነሳል። ዘጻት 13 ቁጥር 3 ሙሴም ህዝቡን አለ ከባርነት ቤት ከግብፅ ያወጣዋችሁ ይህን ቃል አስቡ፣ እግዚአብሔር ቤት በብርቱ እጅ አውጥቷችኋልና። ስለዚህ የቦካን እንጀራ አትብሉ። በእግዚአብሔር እጅ ከምን ወጣችኋል? በብርቱ እጅ። ዛሬ በክርስቶስ ኢየሱስ ስም በብርቱ እጅ ነጻ ይወጣል። ዛሬ በብርቱ እጅ ነጻ ትወጣላችሁ።